ያለ አግባብ እርሶ ላይ እጃቸው የተጠቆሙ በሙሉ እንዲያወርዱና መስመር እንዲይዝ ነው። ስለዚህ ወደ ሚዲያ መምጣቶት በጣም ወሳኝነት አለው። እሺ እናቱ፣ ስለዚህ ምንም ነገር አይሰማሁት እኔ ኧረ አላስገባ ብለውኝ እኮ ራሴ ነኝ። ምን ላድርግ? እንደ እንደ እኔ ያቀርቡማ አብሬ ብሰርቅ አብሬ ቢበላ መቼ ይዘጉኝ ነበር? ያነጋግሩኛል እንዲህ በይ እንዲህ በይ እያሉ እንደሚባባሉት አሁን እንጀምርና ሚኪ ተዘጋጅታል። መብረቁ መብረቁ ተዘጋጅታቸዋል። እሺ ስሙ በቃ ልጀምር። አንዳንድ ጥያቄ ጠይቃቸዋለሁኝ፣ ሌላ ሰው ሚዩት እንዲያነሳ አንዳንድ ጥያቄ እየጠየኳቸው ከዛ መጨረሻ ላይ ደግሞ ህዝብ የሚጠይቀው ጥያቄ ካለ ህዝብ ይጠይቃል። ስለዚህ መጠቀቅ አለብን። ማንም ሰው ጣልቃ እንዳይገባ ማንም ሰው መናገር አይችልም። ማንም ሰው ያላግባብ ቃላት እንዳይናገር ጥንቃቄ አድርግ። ምክንያቱም ልብ የሚሰብር ቃላት ዛሬ ለሰው ሲገባ ውስጡ ከባድ ነው የሚሆነው። እሺ እናቴ አንድ ጊዜ ከይቅርታ ጋር አድርጉልኝና እዚህ ቤት ውስጥ መቼም የመጡበት ምክንያት አለውት ቆይ ልንገሮት። እንኳን ደህና መጡ ነው ምለውት። እንኳን ወደዚህ ነፃ ለመውጣት ወደዚህ ሚዲያ ስለመጡ በጣም ነው ደስ ያለኝ፣ ስላየውትም በጣም ነው ደስ ያለኝ። እና ግን አንድ በዚህ ላይ ስጀምር ምን ብዬ ነው የምጠይቆት መስሎት? እስቲ እንደው የልጆትን አስተዳደግ እንደው ቢነግሩኝ፣ እንዴት አድርገው ነው ልጆትን ያሳደጓቸው? እስቲ ስንት ልጆች ስንት ልጆች አለውት? እኔ ስድስት ልጆች አንድ ሴት አምስት ወንዶች። እኔ አግብቼ መጥቼ ባህር ኃይል ነበረ ባለቤት። ምጽዋን የገባሁት ምጽዋን የተዳርኩት እኔ ምጽዋተው ልጄ ነው ያደኩት። ኤርትራ ማለት ነው። እየሰማኸኝ ነው ልጄ። አግብቼ መጣሁ። ባለቤቴ በጥይት ሲመታ እዛ፣ ያኔ ሻዕቢያና መንግስት ሲዋጋ ማለት ነው። ሲመታ ጥረት ወጣ፣ እንግሊዝ ኤምባሲ ገባን። ስራ ገባ፣ የተማረ ስለሆነ። የህግ ባሌ ነው፣ በተክሊል ነው ያገባሁት። አምስት ሴት አንድ ወንድ አለኝ። እዛ ነው ተወልደው ያደጉት እህ በኋላ ነው የባለቤቴ ደሞዝ ስለማይበቃ እንግሊዝ ኤምባሲ ውስጥ ነው የምንኖረው። እዛ ኤምባሲ ውስጥ ነው የምንኖረው። ኖረው ልጅ ማንም ያውቃል፣ ጠይቁ። ደሞዝ ስለማይበቃ ለልጆቹ ማስተማር ስላይመቃ እኔ 16 14 እስከ 14 አመት ባህሬን ስደት ሄድኩኝ ልጆቼን እዛ ትቼ እንግዲዝ ኤምባሲ ከአባታቸው ጋር በወር በወር የሰራሃትን እየላኩ በወር በወር የሰራሃትን እየላኩ፣ ስጋ አልበላም። እኔ ስጋ አልበላም አልወድም፣ ድሮም አልበላም። ቂጣርና ቲማት ከወንድሟ ጋር አንደኛ አልፋ ተግባር እድ እንኳን በነፃ ነበር መደባቸው ሳይከፍሉ እየከፈልኩ ስለነበር የማስተምራቸው አባትዬው ዘበኝነት እየሰራ የዘበኛ ደመወዝ ቤት በነፃ ነው። ኤሌክትሪክ በነፃ ነው። ግን ደመወዙ ትንሽ ነው። ልጅ ማንንም ያውቋል። የሚሰሩት ያውቃሉ። ከዛ በኋላ አስራ ስንት አመት ቆይቼ ሳስተምር ወሰድኳት። እንዲሆንኩ እንዲሆንኩ ስትል በቃ አንቺ እንደዚህ ካረክሽ ነይ እንደሰው ሰርተሽ የተማርሽ አይደለሽ እንዴ? ኮምፒውተር ትችያለሽ ምን ትችያለሽ? ያለሽ ነይ ሰርተሽ ቢብ አመጣኋት። አምስት ዛ ናቸው። መጣች፣ አመጣኋት። ባህሬን ያለው ሰው ይናገር አላ እናቴ ህንድ ናት፣ አባቴ አሜሪካዊ ነው እናቴ አይደለችም። ልታሳስረኝ ሁሉ ያው ዓለም ዘውድ፣ ዓለም ዘውድ የአብደልጀሊል ሚስት ባህሬን ያለችው ኤጀንሲ ያላት ቤተሰብ የካዝኔ ናት፣ ታውቃለች። እነ ሳራ እነማሚ ሳለውን ያለችው እነ ሳራ እነማሚ ያውቃሉ ስለ እኔ። ባህሬን እያሉ እኮ እየደወሉ እየነገሯቸው ነው። ጥዬላት ወጣሁ፣ ጥዬላት ወጣሁ ልጄ አርባ አምስት ዲና ልጀን የወጣው ጭልም እቃ የለኝ እቃ የምን ሁሉ ለእሷ ጥዬ ወጣሁ። ልታሳስረኝ ጭራሽ እየወጣሁ በኋላ ከስንት ዓመት መጣች ባል አገባች ባል አገባች። የሰማኸኝ ነው ልጄ፣ እየሰማሁት ነው። ቆይ እዛ ላይ ከመድረሳችን እዛ ላይ ከመድረሳችን በፊት እናቴ ማህሌትን በሚያሳድጉበት ጊዜ እንዴት አድርያው እንዳሉት፣ እንግዲህ እንደዚህ በደንብ አድርገው መከራይተው ነው ያሳደጉት እና እና ከልጆች ህወት ማህሌት የተለየ ጸባይ ነበራት በወቅቱ በዛን ጊዜ ሲያሳድጓት እንዴት ነበር እረ አታለቅስ አትናገር የዋህ ልጅ ጥሩ ልጅ ትንሽ እኮ ነበረች እኔ ትቻ ሲሄድ እኮ የስድስት ዓመት አትሆንም እኮ ትንሽ ነበረት ስለማይበቃ ነው ልጆች እንዳይሳቀቁ የሚከፍሉት ትምህርት ቤት እንዳይጎልባቸው ጫማ ልብስ እንዳይጎልባቸው ነው የሄድኩት አስራ አራት ዓመት ስቀመጥ ግን የስንት ዓመት ሆናለች ይቺ ልጅ ፍረዱ እንግዲህ ስታረጋቸው እንደ አባትየው፣ በህይወት የለም፣ ሞቷል። ስድስት አመቱ ነው። አሁን እንደዛ ነው የሆነው ነገሩ። ይኸውልህ፣ እሺ ትምህርት ቤት ሄዳ ነበረ። መሀል ትማር ነበር ዩኒቨርሲቲ ትማር ለች የት ትማር ነበር? ያስተምረው አይደለም ይኸውልህ። ዘጠነኛ ከወንድሟ ጋር አንደኛ ወጥቶ ከአዲስ አበባ ትምህርት ቤት ተግባረ ዕድ በነፃ መደባቸው። እየሰማኸኝ ነው። እኔ ዛኔ በወር በወር እየላኩ ገንዘብ የለ ቲማቲም ቲማቲም እና ቂጣ እና ቂጣ ቂጣ እየጋገርኩ እንዲህ ያገኘሁትም የምበላ ሰውም አይደለሁም። ከዛ በኋላ በዚህ ወጥተው በዚህ ገብተው ስትል እንግዲህ አንቺ አንች ሰው ካልሆንሽ ልጆችማ ትመጥቢጪ ወንዶች እንኳን ከቤት አልወጡም። በይ ነይ እዚህ እንደሰው ሰርተሽ ኮምፒውተር ተምረሽ የለ እውቀት አለሽ ብዬ አመጣኋት። መታ ደግሞ ለእኔ አስገዳይ ሆነች። ማነባህር ያውቃል ይሄንን ባሕሬን ሲያመጧት የስንት ዓመት ልጅ ነበረች እንዴ? አሁን አስራ አራት ዓመት ስቀመጥ የአስራ ስምንት ና የአስራ ዘጠኝ ትሆናለች። ትልቅ የደረሰች እንዴ የራያም ትሆናለች። ምን ሆነህ ነው እናቴ፣ እንደው እንዲህ አድርገው አሳድገው መከራ የተው አሳድገው ለምንድን ነው አሁን አንዳንድ ነገሮች እየነገሩን ነበርና ለምን እንደዚህ ልታስብ ቻለች እርስዎ ላይ ለምን ክፋት ልታስብ ቻለች እኔ አላቅም እኔም የማውቀው ነገር የለም እሷ ተይዛ ብትን ነገር አይሻልም እኔ አላቅም እኔም ከበደልኩ እኮ እንዲህ አድርጋኛለች ልትል ትችላለች በሰው ፊት እና በእግዚአብሔር ወይ እኔ ምን አውቃለሁ እኔስ ግራ የገባኝ አይደለ እንዴ ግራ የገባኝ አይደለም ወይ እኔ እኮ እዛ እንዳልሆነ ብላ ያረገችኝ እኔ እናቶ እናቴ የለኝም ሞታለች ብላችኋል እኮ ይጠቅላላ የሚያውቁት ግን እናት አላት እንድዘኝ ናት እንደዚህ አድርጋት ናት እያሉ እየተናገሩ ነው እዚህም እናት የለኝም። አንዴ ማሳደግ ያን ያደኩ ትላለች። አንዴ አባቴ አሜሪካ ነው እኔ ምንድን ነኝ ትላለች። እኔ ምን አውቃለሁ። አይምሮዋ ትክክል ነው። እብድ አይደለችም። እብድ አይደለችም። ሰው ነው የምታሳብደው። እኔ እንዳሳበደች ነው ያሳበደቻቸው። እብድ አይደለችም፣ ጤነኛ ናት። ከይሲ እግዚአብሔር ልጄ ሰይጣን አስረታል ሲል ነው የምሰማው። ግን ሴት ሰይጣን ነበር ያሰረው። ፈቷታል። ፈተዋታል። ፈቷታል ተቃጥያለሁ ተቃጥያለሁ። ልጄ ከኔ ራስና ከልጆቼ ይውረዱ። ልጆቼ ሰው ቀና ብሎ ያዩ፣ ለማንም ይጠይቁ፣ የሰው ገንዘብ አይነኩ። አሁን ትልልቁ ሆነ እንኳን እንጀራ አስቀምጠ፣ ይሄ እናንተ ነው ካልተባሉ አይነኩ። ጭና ልታደርገን ነው እንዴ ከነ ልጆቼ አብሮ የበሎት እኛ ላይ የሚቀስሩት ልጅ ሚኪን ቤቷ ያውቀዋል። አዲስ አበባ ቤቷን የማላውቀው ያውቀዋል። እሺ እናትዬ፣ ቆይ ወደዛ እንሄዳለን። ማህሌት ያው እንግዲህ ለአቅም አዳምክ ደረስ በኋላ እርስ ሆነ ለትዳር የዳሯት እርስዎ ደግሰው ነው የዳሯት። አረ እንዲህ ነው የተጋቡት፣ በእንትን ተጋቡ በትውቅ ተጋቡ። ለሱም ስንት ነገር አርገው ነው የሄደችው። ስንት ነገር አርገው። አዎ። ይሄንን የጠየቅኩት የማህሌትን አስተዳደግ እና ከዛ የመጣ ኬት የመጣ ነገር ነው፣ እንዲህ አይነት ጸባዩን ለማወቅ ነው። እና እናቴ እንግዲህ ያው እርስዎ እንግዲህ ያው በሚያውቁት መሰረት ተዳረች። ትዳር ከያዘች በኋላ እዛው አካባቢ ከእርሶ ጋር ሊቆየችው? ወዴት ሀገር ሄደች? ትዳር ከያዘች በኋላ ባሏ ግርማ የሚባል ነው፣ ግርማ ኪዳኑ፣ ያኩሱም ሰው ጥሩ ሰው ቀና ሰው። መጀመሪያ አንድ ልጅ አለች ጽዮን የምትባል ልነግርህ ነው። ትዳር ከያዘች በኋላ ነው አሁን እንደገና መንታ ወለደች። ወለደች መንታ ወለደች። ጥላቸው ጠፋች። ጥላቸው የለም ብላ ጠፋች።

ስታላገጥብን የነበረች ቀጣፊ ሌባ ናት። ከሰማይ የወረደች ሰይጣን ናት። ድሮ እኮ ነው የቀበረች፣ አሁን አይደለም፣ ድሮ ነው የቀበረች እና ኑሮ። እሺ እናቴ፣ ከዛ በኋላ ኑሮዋ ወዴት ሆነ? ወደ ኢትዮጵያ ተመለሰች ወይ? ኑሮ የት ጀመረች? እፍታ ከሄደች ልጆቹን ጥላ ወዴት ሄደች? አዎ ወዴት መኖር ጀመረች? እፍታ ልጆቹ ጥላ ከሄደች አንድ አርቲስት ነው ምንድነው የሚባል ከሷ ጋር የሚሰርቅ ነው። አድምጠኝ ልጄ፣ መሀል እንዳታስገባ ነው። ለምን አልደው አድመጣይ አትገቡ እንዳታስገባ አውቀው ነው። እነዚህ የቦኑት ናቸው፣ ጭፍራቸው የሰው ገንዘብ ለማስቀረጥ እንዳያዙ እንዲህ የሚጮሁት። እኔ ያው ጉዳቸው ነው ማወጣው። ጠፋች እንግዲህ። የሆድ ነገር ወዴ ልጆች አታቁም አናቅም። ልየት ናት አናቅም። አንዴ ጎንደር ናት ይላሉ፣ አንዴ አዞዞ ናት ይላሉ። ለካዛ የቤንጤ ማህበር አቋቁማለህ ሰዎቹ ልዘርፋቸው እንደዚህ ያቃሉ። ጎንደር የነበሩት ምንድን ነው ኮለ ሰውየው ነግሬዋለሁ፣ ዴ ሲደውልኝ ነግሬዋለሁ። እዛ እንደዚህ በሃይማኖት በኩል አድርጋ ስታወናበዳቸው አበዳቸው ለዚህ ሁሉ ደረሰች። እሺ እናቴ፣ እዛ እዛ ከመድረሳችን በፊት ማህሌት ምን ትስራ ነበር? ስራ እየሰራች ነበር በዛን ጊዜ ስራ አላት። እንደው እርስዎ በሚያውቁት መንገድ ትነግድ ነበረ። ባህሬን ባህሬን ትሰራ ነበረ። ሰራ ለው እያለች ነው ቃል እ ጥያት መጣሁ። አታቀኝም። አላውቃትም እኮ ጥያት እኮ መጣ። በስንት አመት ሆና ነው ጥሯዋት የመጡት? እርስዎ የመጨረሻ ጊዜ ያዩት መቼ ነው? እዛ አሁን መጨረሻ ነው የምትለው። የመጨረሻ ጊዜ ማህሌትን ያገኟት መቼ ነው? አሁን አሁን ነው የምትለው። አሁን የመጨረሻ ያገኟት መቼ ነው ማህሌትን? ከጎንደር መጣ ባለ ያገኘኋት መጨረሻ ጊዜ አባቷ ሲሞት፣ ስድስት አመቱ ነው አሁን። አባቷ ሲሞት ስድስት አመት ሰባተኛው ሊዝ ነው። ከእና ባልዋ ነው የመጣችው አሉ። አይታ ናት አናቅም። እሷን አይቻታለሁ፣ እሷን አይቻታለሁ። ባልዮው የተባለው ግን አላቅም ነበር አሉ። እኔ አላቅም፣ አሁንም አላቀውም። ልጅ አያውቁትም? ባለቤቷ? አላቀውም። አይኑን አይቻ አላቅም። ይህ ከኋላ የወለደችው አብሮ የሚሰርቀው ቁጭ ያለው አላቅም። የመጀመሪያ ትዳሯን ፈታ ሌላ ትዳር ይዛለች ማለት ነው፣ የሚሉት እዛ ጎንደር ሂዳ ማለት ነው። አርቲስት ነበረ ይላሉ እዚህ። ምን አይነት አርቲስት እንደሆነ አላውቅም። የሌባ አርቲስት እኔ ምን አውቃለሁ? እናቴ ይኸውልህ፣ እሺ፣ እናቴ ቤት ምናምን ኢትዮጵያ ሰርታለች የሚባል ነገር አለ። ቤት አላት ንብረት፣ አምስት ሳንቲም የላትም። ልጄ፣ እኔ ሀቁ ነው የምነግርህ። አምስት ሳንቲም የላትም የላትም። ቢኖራትም ማጥሩ ተሽጦ ይከፈላቸው ነበር አባቷ የላትም። እቼን የቤት ሞት አርባ ቤተል ነበረችን ባለቤት የአይኑ ታውሮ ከኤምባሲው ጥሮታ ስንወጣ እዛ እያጠራቅምን ውጭ እኛ እሱም ከአፉ ለቆ ከትምህርት የለቆ ያጠራቅምናትን ቤተል ሰራው አይኑ ሲያዝ ሸጥኳት፣ ሸጥኳት ቤቷ ያኔ ሁለት ሚሊዮን ብዙ ነበረ። መቶ አርባ መጥቼ ኦሮሚያ አንድ ሺህ ስድስት አንድ ሚሊዮን ስድስት መቶ ገዛሁ ቤት ሰማኛለ። የተረፈችው የባሌም ባምበርስ መግዣ መጦሪያ አረኳት። ያቺ ቤት አለችኝ ለፍቼ። ባህሬን ያለ ያውቃሉ፣ ኤምባሲው ያለ ያውቃሉ፣ ሁሉ ህዝብ ያውቃል። ይሁን ይሁን። ከተናገሩ ሁሉ ነው መናገር እኔ ልጄ ናት ብዬ የምደብቀው ነገር የለም። እኔን ያረገችኝ አንሰ ደሞ የሰው ጉድ አይሆንም አይሆንም። አምጧት፣ ይዟቸው አስራቸው አምጧት፣ አምጧት እኔ ሚኪ ያወቁት እኔ ሚኪ እኮ ገራት ማነው? በራምባራስ ነው፣ ግራዝማች ማነው የሚሉት የሚሉት አንቺ ፊታውራሪ፣ ፊታውራሪ፣ ፈርዖን፣ ፈርዖን ለሰው ሲሰጥ እኔ ልጄ ሚስት ቤት መጥቼ፣ ኧረ ይሄ ልጅ ልመርቀው ለእነዚህ ሁሉ ደሃ የሚሰጠው በረካ ይሁን ዋርካ ይሁን ልመርቀው። እሽ ቪዲዮ ልስራ አለች፣ ስሪ፣ ልም እንመርቀው። ፈርዖንዬ በረካ ይሁን እንደ ዋርካ ያብዛህ፣ እንደ አብርሃም ዘር ያብዛህ ለዚህ ሁሉ ሰው የምትረዳው ጤና ሁንልኝ ብዬ መረቅኩት። እኔ ቸግሮኛል ብዬ ፈሮል ጋር አልተናገርኩም። ያው ቃሌ ነው፣ ቪዲዮም አለ። አሁን ምን ያረጋል? አቶ ሚኪ የባጀት መዝጊያ ነው እንግዲህ። ፈሮል 50 50 ሺህ ብር ሰጣቸው ብለውኛል ብሎ ይነግራታል። ኑ ብሎ እዚህ ቀን ሙሉ ሲያስጠብቀን እኛ ስጠን ቸገረን አላልን። ቪዲዮ ላይ ያለ እኔ ቁናተ እንጥል አይደለው። ሀያ 20 ሺህ ብር ደወለና ማዘር ስልክ እንትንሽ ማን አካውንት ይሽላከልኝ ምን ነው ሀያ ሀያ ሺህ ብር ፎር ኦር ሰጥቷቸዋል ወይ? እኛ እኮ መረቅ ነው እንጂ ስጠናለ በረካ ይሆን ብዬ አስገባልኝ። ቤተኛ ነው ያልኩ ነገር እኔ ቤቷ አላውቅም። የእሷ እሷ ነው የሚያውቀው ያልኩ ነገር። ቤተኛ ነው፣ እቃ ያመጣል፣ አብሮ ይቀም። ያው እዛ ቤት ያዩታሉ። እንደውም እሱ ስላለ ሲሄዱ፣ ልጄና ሚስቱ ሲሄዱ፣ እንግዳ አለ ብላ ሰራተኛ ወደ ክችን ስታስገባቸው እንደያዩት ማለት ነው። እንደያዩት፣ እየሰማኸኝ ነው። ራሱ መጥቶ ያንን ቀይ እንደዚህ ጣል አድርጎ ጉራ፣ እኔ ፊታውራሪ ይባላል ብሎ የተዋወቃቸው እሱ ነው። እሷ ቤት አይደል የተገኘው? ታዲያ እኔ ቤት ነው እኔ እኮ አያቀኝም። ታዲያ አልልም ያቃታልና፣ አንድ ቀን ሁለት ቀን ያየኋት አይደል እንዴ? ያለው ውሸቱ። እሺ ፈርኦል ጋር የተዋወቁ ነበር እርሶ አራላቁ? እኔ ማያቀኝው ፈርኦል በምን አግኝቶ ነው እርዳታ ምናምን 50 ሺህ ብር የላክልዎት በምን ምክንያት ነው? እርዳታ አይደለም ያላከልኝ ማርቀ ለሰው የምታደርገው በረካ ሁልህል ብለን ስንመርቅ አየው መሰለኝ ስጣቸው ብለት አልመሰለኝ እንጂ ስጠን አላልንም፣ ድሃነን አላልንም። ታየዋለ ሁሉ ነገር ቪዲዮ ላይ አለ። ልካለታለች ለእንትና ለመብረቁ አላል እንግዲህ የማህሌት እናት የኔ የምትረዳኝ ሙኘ ከፈርዖል መርቅ ያህ ሽብር ስቀበል አይገርምህም?

አንዴ በዚህ ነኝ አንዴ በዚህ ነኝ የሚለው እናቴ ፎሮን እና መሄ ይተዋወቃሉ፣ መሀሌት ይተዋወቃሉ ብሎ ያስባሉ። ይተዋወቃሉ ወይ ይተዋወቅ ይሆናል ምናልባት። እሷ ትሆናለች እርዳቸው፣ ስጣቸው ብለው ሊያስቡ ይችላሉ። ምናልባት ፎሮን መሀሌት ጋር ስለሚገናኙ ገንዘብ ስጣቸው ብላ ያስባሉ። በምን አድርጎ ምን አልከ ይማየ እንዴት አድርጎ አውቆ እርሶ 50ሺ ብር እንዴት አድርጎ ሊልክሎች? አለ ፈርዖን። አምሳ ሺ ብር እኮ ለኔ ያላ ቆርጦታሊያ ለአራታችን እኮ ነው፣ አራትን የመረቅ ነው። ኦኬ እንዴት አድርጎ አወቃችሁና በምን ምክንያት ለእናንተ ላከላችሁ ገንዘብ? በእርሷት እንደሆነ ብዬ ነው መረቃታችን። እኔ ምን አውቃለሁ ልጄ፣ አላውቅም። ይሄንን ፈርዖሉን ጠይቁት፣ ወይም ያሌባ ጠይቁት። እሷ ብላው እንደሆነም ጠይቁት። አላቀምም አየ እኔ ምለው ስለመረቅ ነው ነው የሰጠን። እኛ ቸገረን ስጠን ማለት ከዚህ በፊት ያውቁትም ያውቁታል። አይታውት ያውቃሉ፣ በፎቶ ያውቁታል። በፎቶ ሰዎች ሲረዳ ነው ማቀው። ልመርቅ ልመርቅ ብዬ እኮ ነው ስጠኝ ብዬ ሳይሆን፣ ይሄ መመረቅ አለበት ምርቃት ይገባዋል ብዬ ነው። ስጠኝ ብዬ አይደለም። እሱም አይልም ሚኪም አይልም። እኔ ሚኪ ራሱ አይደለ ለ20 ሺህ ብር ልኮለታል። 50 50 ሺህ ብር ነው ባጀት መዝጊያ ነው። 50 50 ሺህ ብር ሰጣቸው ብለዋል ብሎ ነግሮ በኋላ 20 ሺህ ብር ሰጠ። እግዚአብሔር ይስጠው።